ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ ተከታታዮቼ ሰላም ናችሁ?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 እዚ ጋ ድስት ጥጃ አለው ድስቱ ላይ ውሃ ያደረኩኝ እና ከዛ እዚ ጋ ደግሞ ሁለት ቁርንፉድ፣ እንዲሁም ደግሞ ቁንዶ በርበሬ ያልተፈጨ ቁንዶ በርበሬ አንድ አስር ፍሬ ያደረኩኝና እዚ ጋ ቀይ ሽንኩርትና ነጭ ሽንኩርት ሁለት ነጭ ሽንኩርት እንዲሁም ግማሽ ቅንትር ቀይ ሽንኩርት ከጨመራችሁ በቂ ነው። ከዛ ስጋውንና እንዲሁም ደግሞ የላውሩ ቅጠል ጨምሬ ጥጃዋለሁ እንዲበስል። ከዛ እዚ ጋ እንጀራ ይሄን ያክል ስለሚበቃኝ ሩቡን ብቻ ነው። ያኛውን ረዘም ያለውን አልጠቀመውም። ይሄኛውን እንዲህ በአራት በአራት ማዕዘን አመቺ እንዲሆን እየቆራረጥኩት ነው። ይኸው እንደዚህ አድርጌ ቆራርጨዋለሁ። እዚ ጋር የኦቨን ፓትራ ላይ የመጋገሪያ ወረቀት አደረግኩኝና ከዛ እንጀራውን አስተካክዬ እንደዚህ አስቀመጥኩት። ከዛ እዚ ጋር አንድ የሾርባ ማንኪያ ዘይት እንዲሁም ደግሞ ግማሽ የሻይ ማንኪያ በርበሬ ትንሽ ደግሞ ቀረፋ ጨምሬበታለሁ ፓውደሩን እንዲሁም ደግሞ ጨውና ግማሽ ደግሞ ነጭ ሽንኩርት ነው የፈቀፈቅኩበት። ከዛ ጋር ሁሉንም እንደዚህ እናዋህደውና ያው ጣዕሙ ቆንጆ እንዲሆንና ዝም ብለን ከምናደርቀው እንደዚህ ብንቀባባው ቃናውን በኋላ ላይ ለሰላጣችን ቆንጆ ስለሚያደርገው ነው እንደዚህ የቀባሁት። ያላችሁን ነገር መጠቀም ትችላላችሁ። ይኸው እንደዚህ አድርጌ ቀብቸዋለሁ። አሁን ኦቭን ውስጥ ከላይም ከታች ማበራሁኝና አስር ደቂቃ ያክል ነው የማቆየው። ይኸው ከአስር ደቂቃ በኋላ ይሆናችሁ ድርቅ ብሎልኛል። አሁን እሱን አስቀንጠን ደግሞ ሌላውን ስራ ደግሞ እንሰራለን። እዚ ጋር ቀደም የተረፈንን የዶሮ መላላጫ እሱን እንደዚህ አድርጌ እየከተፍኩት ነው። በአንድ መላላጫ ራሱ ሁለት አይነት ነገር አድርገን ሰላጣችንን ማጣፈጥ እንችላለን። ያው እንደዚህ ከተፈዋለው። እዚህ ጋር ትንሽ ጨው ያደረኩበት ሩብ የሻይ ማንኪያ እንዲሁም ደግሞ ቁንዶ በርበሬ ያደረኩበትና በእጅ አሸት አሸት ያደረኩት ሁሉም እንዲዳረሰው ማለት ነው። ከዛ እዚህ ጋር መጥበሻ እጅ አለው መጥበሻው ላይ አንድ የሾርባ ማንኪያ የሚያክል ዘይት አደረኩኝና አሁን እሱ ላይ አድርገን እንጠብሰዋለን። የከደንኩት በደንብ እንዲበስልና እንዲያገኘው ብዬ ነው። ከዛ ይወላችሁ ውሃን ፈጥሯል፣ ግን ውሃውን እስኪ ጨርስ ድረስ እንጠብሰዋለን። የዛን ጊዜ ቆንጆ ሆነ ይበስልልናል። ይኸው ቀይ ሆኖ ቆንጆ ሆኖ በስሎልናል። እንዲህ ቀይ እስኪሆን ድረስ ብታበስሉ ጣዕሙን በኋላ ላይ ቆንጆ ነው የሚያደርግልን። ይኸው አሁን እሱ ደግሞ እናወጣዋለን። ከዛ ይኸው የጣርነው ደግሞ እዚህ ጋር እንደዚህ ቆንጆ ሆኖ ስለበሰለ ሱም እሱንም ደግሞ እናወጣውና በረድ እናረገዋለን። እስከዛ ሌላውን ስራ እንሰራለን። ከዛ እዚህ ጋር ሰላጣ አንድ ካሮት፣ አንድ ቲማቲም፣ እንዲሁም ቀይ ሽንኩርትና ሎሚ ነው ይዤ የመጣሁት። ከዛ ቀይ ሽንኩርቱን በመጀመሪያ እንከትፈዋለን። ያው እዚህ ጋር የማስቀምጥበትን የምለውስበትን እቃ ስላመጣሁኝ እሱ ላይ ሁሉንም እየከተፍኩ እየከተፍኩ አድርገዋለሁ። ከዛ እዚህ ጋር ደግሞ ሰላጣን ነጅ የመጣሁት ሰላጣ ይሄኛው ሰላጣ ከሌላችሁ በጥቅል ጎመንም መስራት ትችላላችሁ። እንዲሁም ደግሞ በቻይና ሰላጣ፣ በጀርመኑ ሰላጣ፣ በሁሉም ሰላጣ መሞከር ትችላላችሁ ባለን ነገር ማለት ነው። ረጅም በጣም ስለሚሆን ለዛ ነው መሀል ላይ ገብቼ፣ እንዴ ትንሽ ቆረጥ ቆረጥ ስናደርገው በኋላ ላይ ላብላል እንዳያስቸግረን ማለት ነው። ይኸው እንደዚህ አልቄ ከትፌዋለሁ። ከዛ ካሮቱን ደግሞ በእንደዚህ በመፈቂያ ረጃጅም ሳይሆን ትንሽ አጠራ ጠራ ያለ ብታደርጉት ቆንጆ ነው። ይኸው እዚጋ አሁን ካሮቱን ፈቅፍቄ አድርጌዋለሁ። ከዛ ደግሞ አንድ ቲማቲም ነው ያመጣሁት። ውስጡ ያለው ትንሽ ውሃነት ስላለው በኋላ ላይ ውሃ እንዳይፈጥርብን አሁን እዚ ጋር እሱን አንስቸዋለሁ። እንዲሁም ደግሞ ፍሬውም እንዳይገባብኝ ስለፈለግኩኝ ደረቁም ብቻ ነው እየተጠቀምኩ ያለሁት። አከራተፉን ትንሽ አነስ አነስ ብታደርጉት እንደዚህ ቆንጆ ነው የሚሆነው ለበኋላ ከዛ እዚህ ጋር ደግሞ ስጋውን አውጥቼው አምጥቼዋለሁ። የቀቀልነውን ማለት ነው። አሁን እሱን ደግሞ እንደዚህ በሹካ እንደዚህ አድርገን በደንብ አድርገን እንደዚህ በስንትን እናደርገዋለን። የሁሉንም እንደዚህ አድርጌ አስካትፊዋለሁ ከዛ እዚ ጋር ቀዩ ቦሎቄ ዘፍዝፌ ቀቅዬ ነው አንድ ሌሊት አድሮ ከዛ ቀቀልኩትና እዚ ጋር ሽምብራ ዱቤና እንዲሁም ደግሞ ቦሎቄ ነው ቀዩን ቦሎቄ ትንንሿ የጨመርኩት ከዛ የጠበስነውን ደግሞ እንደዚሁ ከጎን እናደርገውና እዚ ጋር ደግሞ በአንድ እንቁላል ማዮኔዝ እንሰራለታለን ትንሽ አቼቶ አደረኩበት አንድ የሾርባ ማንኪያ የሚያክል። ከዛ ደግሞ ሮቤ ሻይ ማንኪያ ጨው ጨምሬበታለው። ከዛ ቁንዶ በርበሬ ደግሞ ትንሽ ነስነስ ስናደርግበት እና እዚ ጋር ግማሽ ሎሚ ጨመኩበት። ከዛ ዘይት እዚ ጋር አንድ የቡና ሲኒ የሚያክል ጨምሬበታለው። ከዛ በእንደዚህ በመፍጫ እንፈጨዋለን። አንዳንዴ ከምንገዛ እንደዚህ ወዲያው ሰርተን ደግሞ ማዮኒዙን እቤት ውስጥ ባለን ነገር መጠቀም እንችላለን። ያው እንደዚህ ቆንጆ ሆኖልኛል። አሁን እንደዚህ እቃ ላይ አደረግኩትኝና ከዛጫው ሮቤ ሻይ ማንኪያ ጨመርኩበት። እዚ ጋ እንትን ድንብላል ቅጠልና እንዲሁም ደግሞ ፐርሲል ነበረኝ ትንሽ አሸታሸት እያደረግኩኝ ከሁለቱም ጨመርኩበት እሱን ባለፈው የሰራሁት ቪዲዮ ማለት ነው። እንደዚህ ደረቁን አስቀምጠን ደግሞ ለተለያየ ነገር መጠቀም ስለምንችል ይኸው እዚጋ እንግዲህ እንደዚህ አድርጌዋለሁ። ከዛ እንደዚህ በደንብ ካዋሃድነው በኋላ እንጨምረዋለን። ከዛ ግማሽ ሎሚ ስለሚያንሰው ቅድም የቀራይ ሎሚ ነበረ ግማሽ ሎሚ ጨመርኩበት። ከዛ በደንብ አድርገን እናዋህደዋለን መጀመሪያ እንጀራውን አንጨምረውም። እንጀራው ስብርብር እንዳይልብን ይሄኛውን መጀመሪያ በደንብ አድርገን እንለውሰዋለን። እዚጋ ከፈለጋችሁ ኪያር መጨመር ትችላላችሁ። እናንተ ደግሞ የጣፍጥልኛል የምትሉ ዘንድ ሌሎች ነገሮችን መጠቀም ትችላላችሁ። ግን እኔ ከበቂ በላይ ነው ብዙ ነገርን የጨመርኩበት። ከዛ እዚጋ ያደረቅነውን ቶስት ያደረግነውን ድርቆሽ እንጀራችንን ጨመርኩት። አንዳንዴ ቶስት የሆነ ዳቦ እንዲሁም ደግሞ ቂጣ እንደዚህ አይነት ነገሮች ሰላጣ ላይ ይገባሉ። እሱን ከምንጨምር እንደዚህ ደግሞ በእንጀራችንም ደግሞ ሰርተን መመገብ እንችላለን። እሱን ለማሳየት ነው እንግዲህ ዛሬ ይዤላችሁ ይህንን የመጣሁት። ይኸው እንግዲህ ማቅረቢያ ላይ እያቀረብኩት ነው። በጣም ነው የሚጣፍጠው ሞክሩት በእውነት ብዙ ነገር ደግሞ ስላካተተ ለጤናችን በጣም ጥሩ ነው እዚጋ የተቆላ ሰሊጥ ነው እያነሰነስኩበት ያለሁት እንዲሁም ደግሞ እንዲያሳምርልን ደግሞ አንድ እንቁላል እንደዚህ ቀቅዬ ከላይ አድርጌበታለሁ በጣም የሚጣፍጥ የሰላጣ እንግዲህ አሰራር ነው ዛሬ የሰራ ነው ተወዱታላችሁ ሞክራችሁ እንግዲህ በኮሜንት እንግዲህ ሀሳብ አስተያየታችሁን ስጡኝ። ትልልቅ ሬስቶራንት ላይ በትልቅ ሂሳብ የምንበላውን እንደዚህ ሰላጣ በቤታችን ውስጥ ደግሞ ሰርተን መመገብ እንችላለን። በጣም ነው የሚጣፍጠው። በሚቀጥለው እንግዲህ በሌላ ስራ እንገናኛለን። ስራዬ ከተመቻችሁ ላይክ አድርጉልኝ። ሰላም ሁኑልኝ። ቻው